ሀገረው፣ ላይቭ ሪከርድ አድርገው ነው ያየኸው ይመስለኛል። ቪዲዮ እንኳን አልሰራም፣ ቪዲዮ አልሰራም። አይ ቲንክ ላይቭ ላይ ይመስለኛል፣ እንደዛ ነው ላይቭ ላይ እና ያ ኬስ ኦኬ፣ ቴክስት አድረግልታለው ነግሮ አለው ኦልሬዲ። ግልጽ የሆነ ጥሪን ያቀረበው በነገረ መዳን ዙሪያ ላይ መወያየት እንችላለን ብለዋል። እኔም የውሃድም ብዙዎቻችን ጥሪ አቅርበን ላል በእርግጥ ለአንተ ግን ውይይቱ እስካሁን መሳካት አልቻለም። ስለዚህ አሁን ለውይይት ዝግጁ የሆነ ነው ወንድማችን። ቆይ አሁን እሱ እስኪመጣ ድረስ ከአንተ ጋር እናውራ። አንተ ለነገረ ድህነት ጥሪ አቅርበህልኛል አይደል? በሚገባ ለምንድን ነው ያልመለስኩልን ከዚህ በፊት? በመስቀሉ ቅዱስ ነው ወይንስ አይደለም እርኩስ ነው ሮማውያን ምናምን ያልክ ስታወራ እና ቅዱስ መሆኑን አለመሆኑን መጽሐፍ ቅዱስን ዘርግተን እንውያይ ስል አይ እንደዛ ብቻ ሳይሆን ታሪካዊ ይዘቱ እንደዚህ እንደዚህ ብለህ ከቶፒኩ የወጣ ነገር በዚህ መንገድ እንውያይ ስትል መጀመሪያ የተናገርከው ነገር ላይ መወያየት ስላልቻልክ ያንን ውይይት ተውኩት እኔም። ነገር ግን አሁን በስነስርዓት ለመወያየት ያህል እንደዚህ ከሆንክማ አክሊልም አይመጣም። ትንሽ ደቂቃ ስጠኝላ ልናገር። ስለዚህ ያንን ርዕስ ሳቀርብልህ አይ በዛ ብቻ ሳይሆን ከታሪካዊ አመጣጡ ኢትዮጵያ እንዴት ገባ፣ እዚህ እንዴት ተቀመጠ ምናምን ከሚለው ጀምሮ እንወያይ ስትለኝ፣ አይኔም በመሰረታዊነት የመስቀሉ ጉዳይ ለኛ ቅዱስነቱ ነው ከሚለው አንጻር ነበር ስጠብቅ የነበረው። ያማክን አላደረገም። አሁን ግን የኔ ሀሳብ እንደ ጥያቄ ለአንተ የማቀርበው የአሁኑ ላይ ከመጣት በፊት አንድ ሀሳቢ ልጨርስ። አዳምጣለሁ። የአሁኑ ጥሪህ ላይ ያቀረብክልኝ አለ በቪዲዮ ልመጣ ነው እኮ። እሱንም እሱን ልናቀው በቪዲዮ ስላቀረብክልኝ በቪዲዮ ያቀረብከውን ከመድገመ በፊት መጀመሪያው ላይ ለምን አንደኛ አልቀበልህም ብያለሁ አልኩህም። የሆን ማኛ ቤት ታውቃለህ። ተቀብዬህ በኮሆስት ሳይሆን ከአንተ ጋር እምገባው እስላሙን ወንድም ሚዩት እያደረግ እንዴት ታሰቃየው እንደነበረ አሳይቼ ቪዲዮ አለ ምዬ ቪዲዮ በኋላ ፖስት። ሁለት ደቂቃ ስጠኝ፣ እኔ አዳምጣለው። እዚህ እንኳን መደማመት ካልቻለ እንዴት ነው ዊት ላይ መደማመት እና በመስቀሉ ዙሪያ ላይ በተነገረው በዛ ሀሳብ እንደዚህ አይነት የሚል ሀሳብ ሰጠህና፣ በቀጣይ ደግሞ የሆነ ቪዲዮ ሪከርድ ሰማው። ከዚህ በፊት ከአንድ እስላም ጋር ውይይት ስታደርግ እንደዚህ ሚዩት ስታደረገ ስታደረገ ምናምን የሚል አይነት ሀሳቦችን አቀረብ። ሀሳብ በእርግጥ ለእኔ አሳማኝ ባይሆንም ልጁ ከስነ ምግባሩ እና ከሚያደርገው አክቶች እንግዲህ ሪከርድ አለ፣ ሄደህ ማየት ትችላለህ። ፍጹም ስነ ምግባር የለውም። ወንበር ላይ አቃሁ ቆቆቀ በጣም ብዙ አክቶች ያደርግ ስለነበረ ከእናንተ ሳይዶኝ ጨርስ። ከኦርቶዶክሳያኑ ሳይዶኝ ትጨርሳለህ። ከኦርቶዶክሳያኑ ከእናንተ ሳይዶኝ ሳይዶኝ አቋርጠኛለን። ለምንድን ነው የጠራኸን? እሺ፣ ለምንድን ለምንድን ለበበና ሰምቃ ሀሳብ ላይ እንኳን ለማውራት፣ በጣም አንተው ነው የምትወራጨው። ግን ምንድን ነው ያልኩ፣ አንተ ሙስሊሙን ሚውት እያደረከው ስለሆነ፣ በኮሆስት ሳይሆን አድምጠኝ፣ አድምጠኝ፣ በኮሆስት ሳይሆን እዚሁ ዮኒ ማኛ ቤት በወቅቱ የኦርቶዶክስ እምነት ተከታይ ከሆነ ካልሆነ፣ ሌላ ቤት መርጠን በምታነሳው ሀሳብ ነገረ ድህነት ላይ እኔ፣ እናንተ ማውራት እንችላለን ብዬ አልፈልግም ብለህ ቤት ከፍተህ ዮኒ ማኛ ቤት መምህር በረከት ነበሩ፣ ቀስ ሊበኩሉ ነበሩ። ከዮኒ ማኛ ጋር ተጣልተህ ወረድክ ማለት ነው። ምን ቅድም እኮ ጀምሮ አንተ ነው የምታወራው። አላወራሁም ገና ቅድም የተረጋጋ ሀሳብ እንኳን እኮ አልሰጠውም ሳወራ መሀል ተገባለ ሳወራ እያወራህ ቲ ቤት እኮ አይደለም የሚያዝ ነው ኮንቨርሴሽን እኮ ነው እኮ ነው ሀሳብስ እንኳን ቢሆን ኤርሚያስ የተደማመጡ ሲሆን አይደል እንደ መልካም ነው ጥሩ

ቪዲዮ መስራት ላይ ላይ ስምን መጥራት አሁን አልፎ ተርፎ ቤተ መምጣት አይጠበቅብኝም እኮ ይቱ ባልፈልግ ስለዚህ ሀሳቤን ልናገር። ስለጠራሁት እኮ ውይይት የማድረግ ፍላጎት ስላለኝ ነው ስጠራኝ የመጣሁት እንጂ ባልፈልግ አልመጣም። እና ሀሳቤን ደግሞ በተረጋጋ ሀሳብ መንገድ ልናገር ዮኒ ማኛ ጋር ተገናኘን እሺ ካልክ በኋላ ዮኒ ማኛ ላይ ከዛ ደግሞ ከዚህ በፊት የአንድ ሙስሊም እንደዚህ እንዲሚት ስታደርገው ምናምን የሚል ምክንያት አቀረቡ። ምክንያት አንተ ልክ ሊሆን ይችላል። እኔ አሁን ግን እዚህ ጋር 1300 ሰው ባለበት ቃል መገባልህ፣ ምክንያቱም ትልልቅ ሰዎች ነን ሁለታችንም፣ ቃል መገባልህ፣ እኔ አንተ በነገረ ድህነት ዙሪያ ላይ ከኔ ጋር ለመወያየት ፈቃደኛ ሆነ የምትመጣ ከሆነ በሁለታችንም በኩል ተመልካች እና ታዛቢ ይኖረን፣ በምንም አይነት ሁኔታ ሚዩት አላረገ ሚዩት አታረገኝ። ስለዚህ በኮ ሆስት ደቂቃን ትጠቀማለህ፣ ደቂቃ ትጠቀማለሁ በሚገባ ከሌሎች ወንድሞች ጋር ሳደርገው እንደነበረው ውይይት ከአንተ ጋር ማድረግ እችላለሁ። በራሲው ቤት በራሰ ቤት ሚዩ አደረግኩ ማለት መብት ነው። ልደት ተሸንፏል ብለ ያ ለእኔ እንደ ሽንፈት ሊቆጠር ይችላል። ይሄው አንድ ሺህ ሶስት መቶ ሰው ባለበት ነው ይህን ነገር ምነገር ከርእሱ ርእሱን አስጠብቀን በርዕሱ መሰረት በነገረ ድነት ዙሪያ ላይ አለኝ የምትለውን ሀሳብ እያቀረብክ እኔም እያቀረብኩ የምንወያይ ከሆነና በስነው ጋር የምንወያይ ከሆነ እኔ ሚዩት አላደረገም፣ አንተ ምንም አታደርገኝም። ደቂቃችንን ተጠቅመን በእኔ ሰዓት አንተን በራስ ሰዓት አውርተን መጨረስ እንችላለን። በኮሆስት አሁንም አልጨረስም አይደል? ጨርሻለሁ። ከጨረስክ የአሁኑ ላይ ከመምጣታችን በፊት የመጀመሪያው ላይ የጠየኩ ጥያቄ ላይ አንተ ሀሳብ እንደሰጠህ እኔም ጥያቄ እጠይቃለሁ ሀሳብ እሰጣለሁ ማለት ነው። ነገረ መስቀሉን አንተ ነ ዲቤት ጥሪ ያቀረብክልኝ ተቀብያለሁ። ሲቀበልህ አንደኛ በብሉይና በአዲስ ኪዳን ያው ኤርምያስ መጽሐፍ ቅዱስ አያውቅም፣ ግን ሜዳው ላይ እንገናኝ፣ ሜዳው ላይ እንገናኝ። በመጽሐፍ ቅዱስ በብሉይና በአዲስ ኪዳን ብለህ ስትል ኦኬ፣ ነገረ መስቀሉ ከተነሳ ዘንዳ ምንድን ያልኩት ያስቀመጥኩ የመለስኩን ልመልሳለሁ። ነገረ መስቀሉ ከተነሳ ዘንዳ ምንድነው ቤተክርስቲያኒቱ ስለ ነገረ መስቀሉ የጻፈችው ጽሁፍና የተረከችው ተረክታለ። ነገረ መስቀሉ መጽሐፍ ቅዱስ ላይ ብቻ አይደለም እፀ መስቀሉን የሚያወራው ሲጀምር እፀ መስቀሉ መጽሐፍ ቅዱስ ላይ ቅዱስ የሚል የለም። እሱን ሜዳው ላይ እንገናኝ። ቅዱስ የሚል የለም። እሱን ሜዳው ላይ እንገናኝ። ያኔ ታሳይኛለ። እና ታዲያ ምንድን ያልኩህ እኔ በወቅቱ ነገረ መስቀሉን በመጽሐፍ ቅዱስ ብቻ ሳይሆን በቤተ ክርስቲያኒቱ ሁሉ መጽሐፍቶች ጭምር ነው የማወራ ብዬ እንደው ቀጥለ እንድትዘጋጅበት ምናልባት አንተ አቅም ካለ ለመወያየት ስንክሳርን አንብብ መጽሐፈ ጤፉትን አንብብ፣ ድርሳነ መስቀልን አንብብ። መጽሐፈ ጤፉት በጊሼን ደብረ ከርቤ ቤተክርስቲያን ይባላል። አስጨርሰኝ፣ አስጨርሰኝ። በጊሼን ደብረ ከርቤ የተጻፈውን ስለ ነገረ መስቀሉ ትርክት የሚያወራውን ቤተክርስቲያንህ የምታነበውን ታቦተ ሕግ ተቀርጾለት ሁሉ ጭምር በዛ የሚከብረውን እሱን አንብብ። ከዛስ በደብረ ሊባኖስ ገዳም የታተመ ልጨርስ፣ ለጨርስ፣ እኔ ሰምቼ የለ ልደት፣ ለጨርስ

መጽሐፍቶችህን አንብብና፣ በቤተ ክርስቲያን የታተሙ መጽሐፍቶች ማለት ነው። ድርሳነ መስቀል በደብረ ሊባኖስ ገዳም፣ መጽሐፈ ጤፉት በጊሼን ደብረ ከርቤ ገዳም በደብሮ የተጻፈው እና ስንክሳርንም አንብብና፣ መጽሐፍ ቅዱስንም፣ ድርሳነ መስቀልንም፣ መጽሐፈ ጤፉትንም፣ መጽሐፈ ስንክሳርንም በደንብ አጥናና ከኔ ጋራ በነገረ መስቀሉ ታወራለህ። ምክንያቱስ ነገረ መስቀሉ በመጽሐፍ ቅዱስ ብቻ ሳይሆን በኢትዮጵያ ኦርቶዶክስ ቤተክርስቲያን በእነዚህ መጽሐፍቶችና እንደዚሁም ካህናቱ ሁሉ በሚያዜሙት ወከአብን አስተበቆ ለእፀ ቅዱስ መስቀል ብሎ የሚለውን ገዙን ስለማታውቀው በአማርኛ አስተርጉመህ ዲ ቤት ላይ እንገናኝ። እሱን እንደ ቋንጣ እንጠልጠለህ ትተህ ነገረ ድህነት ላይ ከኔ ጋር አላውራ ብለህ ብትል ባለፈው እንኳን ዮኒ ቤት አግኝቼህ አወራለሁኝ። ግን አንተ ሙስሊሙን ሚውት ስላደረከው በአንተ ቤት ወይ እኔም ደግሞ በቤት የሆኝ ኮ ውስጥ ገብተን እንደዛ አላረግም። ዮኒ ማኛ ቤት ብዬ ብል ተጣልተህ ከዮኒ ማኛ ጋራ ዮኒ ማኛ ራሱ እንኳን እምቢ ያላልህም እሺ ብሏል ብሎ ሲል አንተ ፖለቲካ ለመስራት ስለፈለግ ቀስ ዲበኩሉ ነበሩ መምህር በረከት ነበሩ እነ ኤፊ ነበሩ እነ ሜሎስ ነበሩ ሌሎችም ወንድሞች ነበሩ በዛ ተለያየን ማለት ነው ወጥተህ ከዛ ስትሳደብ ከረም አሁን በባለፈው በልደተ ቃል ማነው በፈለገ ዲቤት ባደረገን በማግስቱ ወጥተህ አቅም ካለ አልከኝ ያው አቅም አለኝ ኤርሚያስ አበበ ነኝ ሜዳው ላይ እንገናኝ ግን አንተ ያቀረብከውን ጥሪ ነገር መስቀሉ ላይ ወገቤን ብለህ ስላልክ እሱን መልስ እሱን ዲቤት አንስተው ከኔ ጋር ከተዋየ በኋላ ከዛ በኋላ እኔ ነገረ ድህነት በመጽሐፍ ቅዱስና በቤተ ክርስቲያን መጽሐፍ እምቢ ካልኩህ ዓለም ይፍረድ። ያንን ግን እንደ ቋንጣ አንጠልጥለህ ትተህ የአንተና የአክሊለ ፉከራ ዲቤት ጥሪ አድመጠ ዲቤት ጥሪ ትጠሩ ጨርሻለሁ። ዲቤት ጥሪ ትጠሩና አቆልጠርስ ዲቤት ጥሪ ትጠሩና እንደ ወንዶቹ አንተም አክሊለን ማለት ነው። እሱ በታቦት ጉዳይ አለ፣ ና እንወያይ ስለው ወገቤ አሁን ስለኔ ነው። ሲመጣ ግን ቤቴ ነው። እኔ በሐሜት አላማሁት እኮ ቤቴ እኮ ነው አልኩህ። አንተ መጣህል እንደፈለግህ ችግር የለው። አሁን አንድ ወይ ለምን በሐሜት በክፋት ግን ከሆነ አስቀድመህ ነገረ መስቀሉን ብለህ ያልካትን እሱን አቅምህን እኔ ፊት በመጽሐፍ ቅዱስም በቤተ ክርስቲያንህ መጽሐፍቶች ልትወያይ ፍቃደኛ ነህ? ነገረ መስቀሉ ላይ አንተ የጠራኝን ጥሪ ው መልሰጥለውን እ ልናገር እሱን እንዳታቋርጠኝ ፕሊዝ። ረጅም ሰዓት ወስዶ ነው ያወራኸው። አድማጭ ተመልካች እንዲረዳው ንፈልገው አንድ ሀሳብ አለ በመሰረቱ ነገረ መስቀልና ነገረ ድነት ሁለት የማይገናኙ። ርቀት ያላቸው ቶፒኮች ናቸው ይህንን ሆነ ልናገር አንዴ ቆይ ልናገር አራባክ ልናገር አወራለሁ ምንድን ነው ነገር አንዴ ልናገር አቅም አለ ወይ ለመወያየት አቅም አለ አንተ መልስልኝ ነገረ መስቀሉ ላይ ጥሪ ያቀረብክልኝን የዛሬ ዓመት የፎከርክበትን

ምክንያቱም እኛ ከምንታወቅበት ዋነኛው መንገድ ሰው ሲያወራ ዝኑ ማለት ነው እና የእኔ ሀሳብ በነገረ መስቀሉ ላይ ከዚህ በፊት ስትናገር ከተመለከትኩት ምን የሚል ሀሳብ አለ፣ የእንጨት ቅዱስ የለም የምን ቅዱስ የለ ምናምን እያልክ ስታወራ አየሁኝ፣ ተመለከትኩኝ። እና ስለዚህ ምን የሚል ቪዲዮ ሰራው በም ቅዱስ መስቀሉ እኛ ቅዱስ ብለን ነው የምናምነው የጌታ መስቀል፣ እና ያ መስቀል ቅዱስ አይደለም የምትል ከሆነ ቅዱስ ስለመሆኑ ይኸው አሁንም እንዳትረሳ የኔ ዋነኛ ፎከስ ያደረግኩት ቅዱስ ስለመሆኑና ስላለመሆኑ መወያየት የምትፈልግ ከሆነ እኔ ዕፀ መስቀሉ ቅዱስ ነው፣ አይ አንተ ደግሞ ዕፀ መስቀሉ ቅዱስ ሊባል አይችልም፣ ቪዲዮ ላይ ወይም በላይቭ ላይ እንደተናገርከው እንደዛ አቋም ካለ ዕፀ መስቀሉ ቅዱስ ነው ወይንስ አይደለም በመጽሐፍ ቅዱስ ሚሆን፣ በምንም አይነት ታሪካዊ ማስረጃዎች ሚሆን፣ በእኛም በቤተክርስቲያን መጽሐፍት ሚሆን፣ በምንም ቅዱስ አይደለም የሚል ማስረጃ ምታመጣ ከሆነ ኦኬ እኔ ደግሞ ቅዱስ ነው ብዬ እወያያለሁ ብዬ አቀረብኩኝ ሀሳብ እና ያንን ሀሳብ በማቀረብ ሰዓት ላይ ለእኔ የቪዲዮ ምላሽ ስትሰጥ ምን የሚል ነገር ተናገርክ ነው ዕፀ መስቀሉ ቅዱስ ነው ቅዱስ አይደለም ብቻ በሚል ሳይሆን ከታሪካዊ አመጣጡ ጀምረን ታሪካዊ ውይይት እናደርግ፣ ፀመስቀሉ እሌኒ እንደዚህ እንደዚህ ከሚባል ቦታ እንዲህ አስወጥታ ኢትዮጵያ ገብቶ እዚህ ተቀምጦ እዚህ ሄዶ ምናምን የሚለውንም እሱን ሁሉ ነገር መዳሰስ አለብን ብለ ስትናገር ነው፣ አይ ያ ሁሉ ታሪካዊ ነገር ከፀመስቀሉ ጋር ያን ያህል ቤዚክ የሚያወያይ ርዕሰ ጉዳይ ስላልሆነ በዋነኝነት በቤተክርስቲያናችን ውስጥ ትልቁ እምነት መስቀሉ ቅዱስ ነው ወይንስ አደለም የሚለው ሲሆን በሱ ላይ አወያያለሁ ካልሆነ ግን አንተ ባነሳቸው በእንደዚህ አይነት ሰፊ ነገሮች እኔ አልወያየህም፣ አልኩ። እዛ ያ እንደዛው ቀረ። በሌላኛው ጊዜ ደግሞ በነገረድነት ላይ በተለያዩ አይነት ሀሳቦች ላይ ለመወያየት ከፈለክ አልኩ። በነገረድነት ስናወራ ገድላትም ድርሳናትም ተአምራትን የምትላቸውን መጽሐፍት ማምጣት ትችላለህ። ራሱ ዮናስ ጋር ያልኩ ይሄን እንደዛ ስልህ እሺ በተባባልንበት በዛችሁ ቅስፈት ከዚህ በፊት አንድ ሙስሊምን እንደዚህ ሚዩት እያደረከው እንዲያደረከው ስለሆነ ይሄ ስነምግባር ልክ ስላልሆነ ከአንተ ጋር ለወያ የሚለውን ሀሳብ አቀረብ። በጣም ምክንያቱ ያን አላሳማኝ ባይሆንም አሁንም ይሄ ሁሉ ህዝብ እየሰማ የማልቀይረው ሀሳብ የምነግር ምንም እንኳን ነገረ ድነትና ነገረ መስቀል ምንም አይነት ግንኙነት ባይኖራቸውም ሁለት ራሳቸውን የቻሉ አረስቶችና ቶፒኮች ናቸው። በአንደኛው ቶፒክ መግባባት ካልቻለን በዚህኛው ቶፒክ መግባባት እንችላለን። ለአንተም ጥሩ አጋጣሚ ይመስለኛል። በነገረ ድነት ዙሪያ ላይ አለኝ የምትለውን ገድላት አልኩህ እኮ አለኝ የምትለውን ተአምራት ሰብስበህ ይዘህ መምጣት ትችላለህ። ይህን ያህል ነው እኮ የወረድኩልህ። ምንም እንኳን ገድላት እንደ መወያያ አይደሉም ቢባል፣ እኔ ግን ፐርሰናሌ አልኩ አለኝ የምትሆን የቤተክርስቲያንን ገድላት ተአምራትን ጭምር ሰብስበህ ይዘህ መጥተህ እኔም መጽሐፍ ቅዱስንም የቤተክርስቲያንን ታሪክንም ያንተንም አንዳንድ መጽሐፍቶች ይዤ መጥቼ እወያያለሁ ብያለሁ። ይሄን ውይይት ለማድረግ አልኩኝ ይሄን ውይይት ለማድረግ በኮሆስት ይሁን አልኩኝ። በኮሆስት ይሁን ስለ ይሄ ውይይት ሚውት ታደርገኛለህ የሚል ስጋት የሚገጥም ከሆነ እንግዲህ ቃል እመገባልህ፣ ነገር ከርእሱ ሳትወጣ የምትላቸውን መጽሐፍቶችንም ሰብስበህ መጥተህ የምታወራና የምትነጋገር ከሆነ በምንም አይነት ምክንያት አንተን ሚውት አላደርግም፣ ማድረግም አላውቅም። ስለዚህ በዛ መንገድ እንወይ አይደለም ገለልተኛ አካል ጋር ነው የምንወያየው፣ የምትል ከሆነ የትኛው ነው ገለልተኛ አካል? ዮናስም ገለልተኛ አካል አይደለም፣ ሌሎችም ገለልተኛ አካላቶች አይደሉም። በኮሆስት እኔ አንተን ሚዩት ማድረግ ከሆነ አውቶማቲካሊ ውይይቱን አሸንፈ ሴሌብሬት ማድረግ ዲስኮኔክት አድርገው አንተ። ስለዚህ ባጭሩ አስቀምጬልሃለሁ። ነገረ ክርስቶስ አለ፣ ነገረ ድነት አለ ነገረ መስቀሉ ቅዱስ ነው ወይንስ አይደለም በሚል የምትወያይ ከሆነ እወያያለሁ። ነገረ ድህነት ትምህርት የምትወያይ ከሆነ እሱን ማስቀምጭ። አይ በነገረ ክርስቶስ እፈልጋለሁ ካልክ በነገረ ክርስቶስም እወያያለሁ። እነዚህ ሶስት ነገሮች አስቀምጭ እና በእነዚህ ነገሮች ላይ ፈቃደኛ ከሆንክ ጊዜና ሰዓት ቆርጠን ሰዓት ወስነን በኮስ መወያየት እንችላለን። ቶ በመጀመሪያ ስለ መስቀሉ እያለ ያለው ኤርሚን እንደተረዳሁት ከሆነ ሙሉ ሌላ አጀንዳ አለው፣ ሙሉ ትምህርት አለው። ከስር መሰረቱ ጀምሬ ነው መወያየት የምፈልገው ነው ያ። እሺ ይሁን ይቅር እሱ አይደለም ቢግድል አሁን በነገረ ድህነት ላይ የፈለእዛ ጋ ጥያቄ ያለ ቆዮን እዛ ጋ ጥያቄ ነገረ መስቀሉ ላይ ለእኛ የሚጠቅመን ይሄኛው ስለሆነ አደለም ሆን አደለም አይደለም ሆ። እኔ አውቃለሁ። ቤት ውስጥ እኔ ነኝ አደኩት ኦርቶዶክስ ውስጥ ማለት ነው። እሺ ቴንክ ልደተ በወቅቱ ያቀረብክልኝ ጥሪ አንተነህ ነገር መስቀሉ ቅዱስ ይባላል ቅዱስ አይባልም? አዎ የእንጨት ቅዱስ የሚባል የቁስ ቅዱስ የሚባል አዲስ ኪዳን ላይ የለም ብዬ ተናግሬ ያለው አዎ እንወያይ ብለህ ጥሪ ያቀረብክልኝ በመጽሐፍ ቅዱስ ብለህ ስትል እኔ ደግሞ በመጽሐፍ ቅዱስና በቤተክርስቲያኒቱ መጽሐፍት ብያልኩ ምክንያቱም ቤተክርስቲያኒቱ ድርሳነ መስቀል ብላ ድርሳን ደርሳለታለች መልክአ መስቀል ብላ መልክ ሰላም ለዝክረ ስምከ ብሎ እንደሚለው እሱን ሁሉ ደርሳለች። እንደዚሁም በመጽሐፈ ጤፉት፣ በመጽሐፈ ስንክሳር ሁሉ ላይ ጭምር ተጽፎ ይነበባል። እንደዚሁም በዜማ መጽሐፍት ሁሉ ጭምር ይዜማል። ስለ ነገረ መስቀሉ ታዜማለች፣ ድርሳን ጽፋለች፣ መልክ ጽፋለች ለጸሎት ለቡራኬ ለምናምን ነገር ትጠቀምበታለች። ቤተክርስቲያኒቱ ታሪካዊ አመጣጥ ብላ ደግሞ የጻፈችውም አለ። እኔ ነገረ መስቀሉን ከመጽሐፍ ቅዱስም አኳያ በብሉይ በአዲስ ኪዳን እንደዚሁም ደግሞ ቤተክርስቲያኒቱ በጻፈችው አኳያ ታሪካዊ አመጣጡን ሁሉ ጭምር እሱን ሁሉ ኢንክሉድድ አድርገን ልወያየ ፈቃደኛ ነኝ ብዬ ምላሽ ሰጥቻለሁ። ቪዲዮ አለ ዛ ፔጅ ላይ ይህንን ምላሽ በምሰጥ ሰዓት ላይ አንተ ታሪካዊ አመጣጡ ላይ ስለማታምንበት ነው ያልተቀበልከው ወይስ ስለምንድን ነው የሰረዝከው? በእርግጥ በሰዓቱም ተናግራለሁ። ታሪካዊ አመጣጡ ያን ያህል ያን ያህል ሜጀር ኢሹ ሆኖ ውይይት ላይ መቅረብ የሚችል አይደለም ከሚል ምክንያት እኔ ዮናስ ገብቶ ተደማመጡ ካለ ሰዓት ጀምሮ ጸጥ ነው እያልኩ አለ ቤተክርስቲያን ለምን ጻፈችው እኮ ስናገር ዝም ብለኛ፣ ካልጨረስክ አውራ ቢዩት ላድርግ። አንተ እኮ መስማት ጥያቄን በደንብ ስማኝ ነው። ምን አለ እኛ በገባን ሳይሆን እሱ በፈለገው መመለስ ይችላል። እኔ ጥያቄን ገና የጠየቁትን ሳልሰማ ነው ሳይሰማ ነው የሚደርበው ማለት ነው እሱ በገባው በተረዳው ነው የሚመልሰው። ሚጣርለሱ ይታኛል። እኔ በሚፈልገው መልስልኝ አላልኩትም። ታሪካዊ ያመጣጡን ለምንድን ነው ስላላመንክበት ነው ወይስ በታሪካዊ አመጣጡ፣ ድርሳነ መስቀል መጽሐፍትና መጽሐፈት የፉትን ስንካሳረን ጨምሮ ስለማታምንበት ነው፣ ይህንን እንክልድድ አድርጌ በዚህ አልወያይ ያልከው ወይስ በምንድን ነው ያልኩት? ይኸው ይመልስ። አመሰግናለሁ። ስላላመንኩበት አይደለም፣ አለወያይ የሚያልኩት ከእያንዳንዱ ከትንንሽ ታሪኮች ጀምሮ እስከላይ ያለው ድረስ ስለማላምንበት ሳይሆን አለወያይ የሚያልኩት ይሄ ከታሪካዊ ግኝቱ ጋር እዚህ ገባ እዚህ ወጣ የሚለው ያን ያህል ቤዚክ ሹና አዋያ ሹ ስላልሆነ ቤዚካሊ በመስቀሉ እምነት ዙሪያ ላይ ያለን መሰረታዊ ነገር መስቀሉ ቅዱስ ነው የሚል አንተም ትኩረት ስታተኩረ ስታወራ የነበረው ለሌሎቹም ሰዎች ይጠቅማል። በተለይ በሁለት በተለያዩ ቤተ እምነቶች ስላለው የታሪካዊ ሁኔታው ሳይሆን የሚጠቅመው ቤዚካሊ ቅዱስ ነው ወይንስ አይደለም የሚለው ስለሆነ እሱ ላይ ፎከስ አድርገን እንወያይ የሚል ሀሳብ ኖሮ ነው እንጂ ታሪካዊ አመጣጡን አልቀበልም ከሚል ሀሳብ እንዳልሆነ ግልጽ ይሁን። ሌላኛው ግን የነገረ ድነት ውይይቱ ለአንተ የሆነ ለፕሮቴስታንቶች ለሁሉም ጥሩ አጋጣሚ ነው ብዬ ነው ማም ነው እውነቱን ለመናገር። ምክንያቱም ገድላትንም ድርሳናትንም አለኝ የምትለውን መጽሐፍ ይዘናል። ልደተ ቃል እኔ የኋላውን ሳወራ አንተ ፊት ለፊት ታወራል። እሱን መለስኩኝ ብዬ አድምጠኝ። ከመለስክ እኔ ጥያቄ አለኛ ገና ያልጨረስኩት እኔ የኋላውን። አንተ ጥሪ አቅርበህልኝ እና አድምጠኝ። አንተ ጥሪ አቅርበህልኝ፣ ያን ጥሪ ስቀበልህ አይሆንም ብለህ ጥሪውን ሪጀክት ባደረግክበት ጉዳይ ላይ ሳውራህ፣ አሁን ነገረ ድነት ላይ አታወራኝ። እኔ የኋላው ላይ ነው ያለሁት። አንተና አክሊለ ከኔ ጋር ነገረ ድነት ላይ የምታወሩ ከሆነ እቀበላችኋለሁ። ግን የምቀበላችሁ አስቀድማችሁ አንተም አክሊለም አክሊለ በታቦቱ አንተ በመስቀሉ ብለህ ያቀረባችሁልኝ ጥሪ አለ፣ አንሱት። እኔና እናንተ በየተናጠል ሜዳው ላይ እንገናኝ። ከዛስ ነገር ድነት እናወራለን። እሱን ግን ባላነሳችሁበት እሱን ታሪኩን የማላፍርበት ታሪክ ነው ብለካልክ፣ እሱን ታሪክ እኔ ፊት ቴዲ ቤት እንገናኝ። ፍቃደኛ ሆንክ ነገረ መስቀሉን ቅዱስ ነው ቅዱስ አይደለም፣ በብሉይ በአዲስ እንዲሁም ቤተክርስቲያኒቱ በጻፈችው መጽሐፍት በሙሉ በድርሳነ መስቀል፣ በመጽሐፈ ጤፉት፣ በስንክሳር በመስተብቁ ዘመስቀል በየትኛውም ካህናት በሚያዜሙት በማያዜሙት በየትኛውም ላይ እኔ እናንተ እንገናኝ በቤተክርስቲያን ታሪክ ካላፈርክ፣ በመጽሐፍቶች ካላፈርክ፣ ይኸው ተቀብያለሁ ድጋሜ ማለት ነው። እሱን ግን ቁጭ አድርገህ እሱ ይቅር እሱ የኋላ ነው ብለህ አሁን በየጊዜው ነገረ ድኅነት ላይ ኤርሚያስን ጠርቼው አፈረ ፈራ ብላችሁም ትሉት ይልንገር። ኤርሚ ዚጋኔ ጥያቄ ስላለኝ አንድ ሰው ይሄን ነገር ከተወው ምን ማለት ነው? በአንተ ትርጓሜ ከተወው፣ ቆይ ቆይ፣ ከተወው አፍሮበታል ስለዚህ ሌላ ጥሪ ማቅረብ የለበትም አፍሮበታል አራት ነጥብ ሌላ ጥሪ ደግሞ ይመጣ ሎ ያፈረበት ለምንድን ነው ታሪኩ ታሪኩ በቤተክርስቲያን ውስጥ የሚታወቅ ታሪክ ነው በቤተክርስቲያኑ መጽሐፍት ነው ስለዚህ ምንድን ነው የሚፈልገው እሱ እስኪ እኔ አንድ ሰው ለምሳሌ አሁን በነገረ በነበረው ነገር ላይ በእንትና ማየት እንችላለን በወንድማችን በደሜ ገባ ቶ ሲቶ ምን ማለት ነው በአንተ መረዳት ሰዎች ናቸው አስተውት እሱ አልተውም አላለም እሱም ሲያስበው እንደማይችል ስላወ አራት ነት። እኔ ር አንድ ሰው በሆነ ነገር ላይ ልወያይ ብሎ ካለኝ በኋላ ልወያይ አለኝ ያንን ነገር አልፈልግም ትችዋለው ካለኝ በቃ ገባኝ፣ ተረዳ ገባ፣ እንደዛ ውሰደውና እኔ ዮኒ ያልገባህ ነገር አለ። አልወስደውም። ኮስት ሲሆን ምን ይሆን መሰለህ? በሌላ ነገር ስትወያዩ ተቀበለውን ችግር የኮስቱን አንድ ልናገር እና በሌላው እናንተ ተስማሙ።

ከሆስቱ እኔ ማነ፣ ሶሪ፣ እኔ ሆስቱ ሆኜ አታውራብኝ። ስለ አንተ ዝም ብለህ የምታወራው ነው አድመጣ፣ እንዴት አላደርግህ ታዲያ? እኔ ላውራህ እያልኩህ የቤቱ ባለቤት እኔ ነኝ እኮ። የጠራሁህ ብራዘር እኔ ነኝ እኮ። ያልጨረስከው ካለ ተናገር እኮ። እኔ ነኝ የጠራሁህ እኮ አልኩህ። እሺ፣ ሂድ ሐሳብህን። ኦርቶዶክስ አመላችሁ እንደዚህ ነው። እሺ፣ ተናገር። እኔ እያወራሁ አሁን ሚዩት አታደርግም? አየው፣ እኔ እያወራሁ ከዮኒ ጋር ላውራ ትላለህ። እኔ ፍቅጅልህ ነው ከዮኒ ጋር የምታወራው በእርጋታ መወረሩ ምንድን ነው ችግሩ? እኔ በእርጋታ ነው እያወራሁት ያለሁት ግን ለምንደ የማይሰማኝ ነው። ይሰማሀል እኮ ግን እኮ ይስማ ይስማ። እኔ እየጠየኩት ያለሁት ዮኒ፣ እንደውም እዚህ ጋር አሁን ጣልቃ ትግባ። እሱ ሊሰራ የፈለገው ፖለቲካ ስላለ ማለት ነው። ልደት ቃል ዲቤት ፈልጓል ከኔ ጋራ ማለት ነው። እሺ ብያለሁ። የፈለግከው ዲቤት ነገረ መስቀሉ ብለህ የዛሬ አመት ጠይቃኛል ጥያቄ እሺ ብዬ መልሼልህ በራስህ ታሪክ አፍረህ ተሸማቀህ ስታበቃ በመጽሐፍቶችስ ተሸማቀህ ተሸማቀ ስታበቃ ልክ እንደማታፍርበት ታሪኩ እንደማታፍርበት ሆነህ ናናውራ በመጽሐፍ ቅዱስን በታሪካችሁን ብዬ በመጽሐፍቶችን ብዬ ስልህ ወገቤን ብለህ ሸሸህ ማለት ነው። ከዛስ እሱን ቁጭ አድርገህ እንደ ቋንጣ የሰቀልካትም ብያለሁ። ለአንተም መልክ ሌለም ያክሊለ በታቦቱ ጉዳይ የአንተ በመስቀሉ ጉዳይ፣ ሁለቱም ደግሞ በቤተ ክርስቲያናችሁ መስቀልም ታቦትም ይከበራል። መስቀሉ ታቦቱ ከተነሳ የብሉይ ኪዳንም የአዲስ ኪዳንም ታቦት ማለት ነው። ምክንያቱም ህዳር 21 ቀን በአክሱም ጽዮን ማርያም ታከብራላችሁና በሰለሞን ዘመነ መንግስት መጣ ስለተባለው ታቦት ማለት ነው። እሱ ከአክሊለ ጋር ነው። አክሊለ ጥሪ ያቀረበው አሁን ትናንትና ምሱ ለኤርሚያስ መዘጋጀት አያስፈልገኝም ብሏል። አክሊለ ካለህ ናግባና እናውራ እና ከዚህ በፊት በስልክ አስደውዬ አስጠርቻለሁ በታቦቱ ጉዳይ የምታወራ ከሆነ አንተውን ጥሪ ያቀረብክኒ ከዚህ በፊት በብሊም በአዲስም ብያለሁ። የአዲሱን ኪዳን ታቦት ብቻ ሳይሆን የብሊ ኪዳን ታቦትም ኦርቶዶክስ አምጥታ አክሱም አስቀምጫለሁ ብላ ያለችውን አንተ አቅም ካለህ ቴዲ ሐዋሳ ቤት ቀጠሮ ተያይዘን እንገናኛ። ክሌለ በተናጠል ቀጥሎስ፣ ልደተቃልም ነገር ነገረ መስቀል ላይ ጥሪ ያቀርበልኛል። ሁለታችሁን በተናጠል ያቀረባችሁትን ጥሪ ውድቅ አድርጋችሁ ወገብ አገዳችሁ እንደሚሰበር ስለምታውቁ በሱ ጉዳይ መጠ ነገረ ድነት በለብተ ላይ ስቄ አልፍባለሁ። ነገረ ድነትን መወያየት እየፈለግኩ አስቀድማችሁ፣ ግን እናንተ ያቀረባችሁልኝን ጥሪ ተቀብያችሁ ውድቅ አርጋችሁታል። አቅም ካለ ልደት እሱን ጥሪ አንሰው ያን ነገር መስቀሉን ሐሳብ በጣም ጸጥ ብዬ ያዳመጥኩ። ፕሊዝ መሀል ላይ እንዳታቋርጠኝ ደጋግሜ እየተናገርኩ ነው። እዚህ ጋ ዮኒም አለ ብዙ ሰዎች አላችሁ። ሕሊና ያለው ሰው ይህን ነገር ይዳኘዋል። በነገረ መስቀል ላይ አልወያይም አይደለም ያልኩት፣ በታሪኩ አላምንም አይደለም ያልኩት። አሁንም ግልጽ እንዲሆነ የምፈልገው ነገር እኔ እየተናገርኩኝ ያለሁት በነገረ መስቀሉ ዙሪያ ላይ ያን ያህል አወያይ ሆኖ እንኳን አይደለም እረሱ ግን ከነገረ መስቀል ዙሪያ ላይ እናውራበት እንኳን ብንል ለሁለቱም ቤተ እምነቶች ይጠቅማል። መሰረታዊ ልዩነታችንን ያሳያል ከሚለው ከነገረ መስቀሉ እንኳን በጥቂቱ ጥሩ አወያይ ሊሆን የሚችለው ቅዱስ ነው ወይንስ አደለም የሚለው ነው። እና እዛ ላይ ፎከስ አድርገ የምናወራ ከሆነ ብያ አልሆንም፣ አልደጋግምም፣ ነገም ዝግጁ ነኝ። አላፍርም፣ ተሸማቀቅም፣ አላቅም፣ ልሸማቀቅም አልችልም። ምን ያህል የሚያኮራ ትምህርት እንዳላት በዚህ በአራት ዓመት ውስጥ ካደረግኩት ውይይት ማሳየት ይችያል። እሱ ማውራትም አይጠበቅብኝም ግን ለመጀመሪያ ጊዜ ይመስለኛል፣ ዮናስም እየሰማኝ በነገረድነት ዙሪያ ላይ ያለህን ገድላት ሰብስበ መተ እንወያ ያልኩት የመጀመሪያው ሰው እኔ ነኝ። ይህን ድል ብትጠቀምበት የተሻለ ነው ብዬ አስባል። እውነቱን ለመናገር ይሄ ድል ምናልባት በሌላዎቹ ሰዎች ያላገኘው ድል ሊሆን ይችላል። እናም ብዙ ሰዎችንም አስተማሪ ሊያደርግ ይችላል። ከዛ የተነሳ ነገረድነት ማለት በእኛና በእናንተ መካከል ያለ እጅግ በጣም ትልቅ መሰረታዊ ትምህርት ነው። ልዩነታችንም የሚያጠነጥነው እዛ ጋ ነው

ነገረ መስቀሉን እንቀጥል ነው ያለው። ራስህ ተረድቶሃል። ለማንኛውም ምን ያክል ፈሪ እንደሆነ በለባካሽ በቃ እሱ። አዎ ጩ ብራዘር፣ ዘመኑ የቤት ስራ ሰጥቻችኋለሁ። ጩ ጨርሻለሁ። መቼም ደፍራ አትመጣም። በገድላት ከኔ ጋር በነገረ እንዴት እንደምታፍሩ አሳይቻለ። ይሄ መጣው።